ይነሳል የዋለልን ውለታ ቸርነቱ ዕጹ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠን ይረሳል የዋለልን ውለታ ቸርነቱ ዕጹ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠንን ህይወት ቶ ቢወጣዳም አዳም ከገነት ቃል ገባለት ዳግም ሊሰጠው ህይወት። ሕያው ጌታ አምላክ ፈጣሪ ሳለ ስለ ቃሉ በፀ መስቀል ላይ ዋለ ረሳል የዋለልን ውለታ ቸርነቱ እሱ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠን ህይወት ሁድጅ በጽኑ ተንገላታ የፍቅር አባት ክርስቶስ የኛ ጌታ፣ ስጋው ደግሞ ቅዱስ ደሙ ፈሰሰ እዳችንን በሞቱ ደመሰሰ። መች ረሳል የዋለልን ውለታ? ቸርነቱ እጹ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠን ህይወት። ሰላም እርሷ አብዝቶ ወደደን ስለ ፍቅሩ፣ ሞትን ገሎ አዳነን። ባርነትን ኃጢአትን ከኛ ጥሎ፣ ነፃ ወጣን በመስቀል ላይ ተሰቅሎ ረሳል የዋለልን ውለታ ቸንነቱ እጹ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠን ህይወት ሰላማችን የድንግል ማርያም ፍሬ፣ ይገባዋል ምስጋናና ዝማሬ። ስለ ፍቅሩ ስላረገልን ሁሉ ተገኙለት ፍጥረታት ዝም አትበሉ። ይረሳል የዋለልን ውለታ ቸርነቱ እጹ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠን ሕይወት። ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችን እንደምናላችሁ። ባለንበት ወንበር ላይ እንግዲህ ሳንቀይር እዚሁ ሆነን የሰኞውን፣ የማክሰኞውን፣ የሮብ፣ የሐሙሱን እያለን ለቀኑ የሚስማማውን ቃለ እግዚአብሔር ከሊቀ ሕሩያን መምህር ደረጀ ግርማ ከሰኞ የህማማቱ አስቀድሞ ከሆሳናውም ጀምረን ያሉትን ቀናቶች ያለፉት ጊዜያዎች እንዲሁ ስንነጋገር ነበረ። በዚህ ባለንበት ከዛ አለፍ ሲል ደግሞ ከዘውረደ ጀምሮ እያንዳንዱን የአብይ ጾም ሳምንታትንም ጭምር ቃለ እግዚአብሔር ሲመግቡን የነበሩት ሊቀ ሕሩያን መምህር ደረጀ ግርማ ዛሬም ስቱዲዮአችን ናቸው ያሉት እና ሶስተኛው ቀን የሰሞነ ህማማት ላይ እንገኛለን። በዚህ ቀን ምን እናስባለን? በዚህ ቀን ምን እንከውናለን? ቤተክርስቲያንስ በዚህ ቀን ምን ትመስላለች? ሊቀ ሕሩያን፣ እንግዲህ በዚህ ቀን ሁለት ዐበይት ክንውኖች ናቸው ተከናወኑ የሚነገረው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሻጮችና ለዋጮችን የሳና ዕለት ገለበጠ። ማክሰኞ ዕለት ጥያቄ ያቀረቡለት መጥተው ይሄን በምን ስልጣን ታደርጋለት ሲ አሳፍሮ መለሳቸው። ወዲያው ሄደው እንቅልፍ አልተኙ ሲያጉረመርሙ ቀርበው ልክ ሮብ ዕለት ውሳኔ ወሰ ክርስቶስን ለመስቀል ክርስቶስን ለመግደል ተስማሙ። ስለዚህ ይሄ ቀን ምክረ አይሁድ ይባላል። ምክራ አይሁድ አይሁድ ለክፉ የመከሩ በቃ ክርስቶስን ለማ ፈጣሪያቸውን ለማጥፋት እሱ ማጥፋት የሚችለውን አምላክ ለማጥፋት። ሰው በሰው ላይ ቢያሴር እንግዲህ ምረት ሊያገኝ ይችላል። ሰው በእግዚአብሔር ላይ ካሴረ እንዴት ነው? ስለዚህ በዚህ ጉዳይ ላይ እንግዲህ ቁርጥ ውሳኔ ክርስቶስን አሳልፈው ለመሸጥ ለመስጠት ለሚል የሆነ ሰው እየፈለጉ ግን ክርስቶስን ለመስቀል ቁርጥ ውሳኔ የወሰኑበት እለት ስለሆነ እለቱ ምክር አይሁድ ይባላል። የአይሁድ ምክር ዛሬ ዓለምን እያጠፋት ያለ የክፉ ሰዎች ምክር ሰው ተሰብስቦ ተመካክሮ በጎ ይሰራል። እነሱ ግን ተመካክረው ክርስቶስን ምንም ሳያረጋል ምንም ያላደረገው ና ዘንበላ ኃጢአት በአቲታ ነው ከኃጢአት በስተቀር ክርስቶስ ሁሉን በጎ ነገሮች አሉ። ኃጢአት ግን የለም። በደል ግን በሁሉ የሚፈርደው ላይ እሱን ለማስወገድ ለመስቀል ለመግረፍና ለመግደል እንግዲህ ተማክረው ቁርጥ ውሳኔ የወሰኑበት እነዚህ ምክር የድነ ጾም ብለን አርብና ሮብ እንጾም አለና አንዱ ሮብ የምንጾምበት ክርስቶስን ለማስወገድ ክርስቶስን ለማጥፋት ክርስቶስን ለመግደል አይሁድ ቁርጥ ውሳኔ የወሰኑበት ምክር አይሆን። ያን ውሳኔያቸውን ደግሞ ያጸኑት አርብ። ስለዚህ የድነ ጾም ሁሉ የምንጾምበት እንዳይፈረድብን፣ ሰዎች በእኛ ላይ ክፉ እንዳይመክሩ ከአጋንንት ምክር ያወጣን ዘንድ ማለት ነው። በማሰብ አዎ፣ እንግዲህ አዳም ተመክሮበታል። በአጋንንት ተመክሮበት ነው ከገነት ይወጣ። ያን በምክር የተገኘው ነገር እንዲከሽፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ እንደገና ተመከረ። ስለዚህ የቁርጥ ውሳኔ የተወሰነበት ዕለት ምክረ አይሁድ ይባላል። ሮቅ ሁለተኛውና ትልቁ ደግሞ ጌታ እንግዲህ ሊሰቀል ለሞቱ ሁለት ቀን ሲቀረው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ምግብ ራት ተጋብዞ ነው በስምኦን ዘለምጽ ቤት። እንግዲህ ለምጻሙ ስምኦን ለምጻም ነው ለምጻም እንግዲህ። በእስራኤል ሁለት አይነት ለምጽ አለ። አንደኛው እምብርብሬ ለምጽ ይባላል። እምብርብሬ ለምጽ ማለት ጅጉርጉር ነው። ወይ ከዚህ ከደረት ወይ ከእጅ ወይ ከሆነ ቦታ ብቻ ከውስጥም ሊሆን ይችላል። አንድ ቦታ ሁለት ቦታ ሶስት ቦታ አይታይም። ጅጉርጉር ነው። እንደገና ሙሉ ለምጥ የሚባል ከራስ ፀጉር እስከ እግር ጥፍር በለምጽ እነዚህ ሙሉ ለምጽ የተመቱትን እስራኤላውያን ምን ያደርገው? ስርዓት ይሰሩባቸው። ጫማ አታድርግ ይሏቸዋል። ወገባችን አትታጠቡ ቅድስና ንጽህና የለኝም በሩ እንደማለት ነው። ከዛ አግሎ ያስቀምጧቸዋል። እንብርብሬ ለምጽ ከሆነ ግን ንጹህ ነኝ ብሎ አብሮ እንዳይፈተፍት የኃጢአት ምልክት ስለሆነ ከነቁበትና ካወቁበት አረቀው ከሀገር ያበሩት። እንግዲህ ለምጻ ማለት የኃጢአት ምልክት የኃጢአት መንፈስ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ ቤት ገብቶ፣ በደለኛ ሰው ቤት ገብቶ ተጋበዘ። ገብቶ ቁጭ ብሎ እንግዲህ ለፍቅር ነው፣ ቤቱን ለመባረክ ነው። ኃጢአትን ይቅር እንደሚል በደል እንደሚደመስስ ግን ጋባዥ ያልቅ። በዛ ሰዓት አንዲት ማርያም አጠት የተባለች ኃጢአተኛዋ ማርያም ልብ ብለን ማሰብ አለብን። ጌታ ሽቶ የተቀባው ሦስቴ እንደሆነ ይነገራል። የቀቡት ሁለት ሴቶች እንደሆኑ ይነገራሉ። ድብልግልቅ ያለ ድብልቅልቅ አተረጓጎም አለ። ስለዚህ ይህንን አጥርቶ የሚነግረን አንደኛ የቄርሎስ አተታው ነው፣ ሁለተኛ ደግሞ ያንን አብራርቶ የጻፈ ወንድማችን መምራችን ሊቀሊቃውንት ስሙር አላምረው ኃጢአቷን የቀበረች ማርያም በሚል መጽሐፍ ጽፈውልናል። ስለዚህ ማርያም አጥርትንና የአላዛርህት ማርያምን ማርያም መቅደላዊትን የመደበላለቅ ማርያሞቹን የመደበላለቃል ያ እንዳይሆን እዚህ ቦታ ላይ ኃጢአት፣ ያችኛዋ ድንግል ንጹህ ናት። ያላዛረ ከጌታ እግር ስር ማርያም ሳሃሪያት መክፈል ተጸና ተብሎ የተነገረ የማይቀሟትም በጎ ዕድል መረጠች የተባለች ከጌታ እግር ስር ቁጭ ብላ ትማር የነበረች ጨዋ እሷ ማርያም ኃጢአተኛ ናት በደለኛ ናት ብሎ ማውራት ስለማይገባ ይቺ ሴት ግን ብዙ አጸጸፋል። የፋታዊ ዜማን እህትናት የሚሏት ኋላ ግን ከ36ቱ ቅዱሳን አንስት እንደ አንድ ተቆጥራለች። ስንክሳር ቀን ሰርቶላታል። የካቲት 6 ይመስለኛል እሷ ስለዚህ ይቺ ሴት ጌታ በስምዖን ዘለምጽ ቤት ነው ሲሏት መጀመሪያ ምን አደረገች ይላል። ትርጓሜው ሀጢያተኛ በደለኛ ሴተኛ ዳር ይላል። ስለዚህ በቁመት መስታወቷ ሰውነቷን እያየች አቤት ማማሪ አቤት መድመቄ ትል ግን ገላፈር ሆኖ ሚስት ይመላለስት ሞትን እቀምሳለሁ ብላ እጅግ አዘለች። አየህ ፈሪያ መለኮት ጊዜያ ሞትን ማሰብ ወደ ንሳ ይመራል። ሰው ሟች ነኝ ካለ ሀጢያት አይሰራም። ጌታ የት ነው ያለው ብላ ስትጠብቅ ስሞን ዘለም ቤት ሆኖ ነው እንግዲህ። ጌታ እንዲሁ ሽቶ የተቀባው አንደኛው ስሞን ፈሪሳዊ ቤትም ተቀብቷል፣ እንዳይምታታብን ነው የሚያስፈልግ። ሁለቴ ተቀብቷል። አንዱ በቢታኒያ ለሆሳና አንድ ቀን ሲቀረው ለሆሳና ዋዜማም ተቀብቷል። ለሆሳና አንድ ቀን ሲቀረው በሆሳና ዋዜማ ቢታኒያ ስለነበረ የቀባቸው ያላዛረት ማርያም ነው። ለምን ውድ ሊነግስ ነው፣ ሆሳይና እየተባለ በንጉስ ማይረግ ሊገባ ነው ወደ ቤተ መቅደስ። ስለዚህ ወደ ቤተ መቅደስ ሲገቡ ንጹህ ለብሰው ሽቱ ተቀብተው አምረው ደምቀው፣ ያን አብነት በማድረግ ሽቱ ተቀብቶ የወሳ ነው። አዜብ ሊሞት ግን አራት እንደ ሁለት ቀን ሲቀረው ለምን ሰው ሽቱ ተቀብቶ፣ ወደ መቃብሩ ሴቶች ሽቱ ይዞ ሄደው እንዳይቀቡት አይሁድ አያስጠጓቸው። ፈሪሳውያን የጌታን በድን ስጋ አውርዶ የቀበረ ፍርድ ይገባዋል፣ ከምኩራብ ይወጣ፣ ብዙ ድንጋጌ ያለ። ስለዚህ የማያደርሷቸው ስለሆነ አስቀድሞ ለሞቱ ለማድረግ ስላሰበች ሊያገጣጥምላት ስላሰበ ጊዜ ያር ፈቅዶላት እችሴ ሰውነቷን ስታየው በዝሙት የሰበሰበችውን ገንዘብ ገብታ አየችው። ሶስት መቶ ዲናር የሚለዋሉ አምስት መቶ የሚለዋሉ ያለውን ሁሉ ሰበሰበችና ሄዳ ገዛችን። ብልቃጦ አልባስጥሮስ ይባላል። ውስጡ ያለው ሽቶ ናርዶ ሽቶ ይባላል። የታወቀ ነው። እንግዲህ እነ ሰለሞን፣ ዳዊት ተቀብተውት የተረፈ የሚለዋሉ ጌታ እናቱ በጨርቅ በቅጠል ስትጠቀልለው በለሶን የሚባል ቅጠል አለ የሰውነቱ ማያዛ እዛ ላይ ቀርቷል። ስለዚህ ያንን አስተካክሎ ምን ብለው ቀምሞ አስቀምጠውት ነበር እና ባለው ገንዘቧ ስትሰጥ፣ የድሮ ነጋዴ አይዋሽም። በዚህ የሚሸጥ ምንም ሽቶ የለኝም አላት፣ ብሩ በዛ። ከዛ በኋላ ቆይ እስቲ ብሎ አባቶቹ አያቶቹ ያስቀመጡት ውዱን ሽቶ አውጥቶ ሰጣል። የራሱ የጌታ ገንዘቡ ነው፣ ነገስታቱ አባቶቹ የተቀቡት ነው። ያንን ይዛ መጣች። እንግዲህ አስብ፣ ዘማዊ ሴት ናት። ሁሉ ሰው ይጸየፋል። እነሱ እየዘሞቱ በድንጋይ ይወገሩ፣ ዘማዊ ሲያገኙ ግን ይወግራሉ እየተጸየፏት። እሷ ግን ማንንም ማለት ለነፍስ ስታ ሰው ምን ይለኛል ማለት የለብም። ለህይወት ካሰብ ሩቅ ነው ቅርብ ነው ማለት የለብን። በቃ የነፍስ ጉዳይ ነው። ጌታ ያለበትን ፈልጋ ያለበት ሁኔታ አላሳሰባትም። በጌታ ዙሪያ የተሰበሰቡ ሰዎች አላሳሰቧትም። ይከተሉት የነበሩት እንግዲህ አምስት ሺህ ሰው ይከተለው ነበር አይደል፣ ጌታ ያ ሁሉ ሰው አላሳስ ያቺ ሴት እጇን ሰዳ ጨርቁን ነግታ ደሟ የቆመላት ሴት ታስታውሳል። በቃ ህመሟ ነው የታሰባል። ስለዚህ የጌታን ጨርቅ ነው ሙጥ ያለች፣ ከልቧ አቆርጣለች። ሽቱን ይዛ ባላት ነው ደሞ ሄደች፣ ነገ ለምኔ ነገ ለምን ለምን ያላለች አባቶች፣ መን ነው ሲሄዱ የከፈቱትን በር ይዘው እንደ ነብዩ እግዚአብሔር ልሳ በጥማድ በሬዎቹ በመሳሪያዎቹ ራሱ ፈልጦ እሳት አንድዶ ያን ሁሉ ጠብሶ ቀቅሎ ሰውን ሁሉ የቁም ተስካሩን አውጥቶ ብድግ ወመንን ወለፍቶ ተዝባለ። የኛ አባቶች እንደዚህ ናቸው። እሚ ለምነና ሲዘጋጁ የሚሰጡ ሲያጡ ለድኃ ራሳቸው በባርነት ይሸጡ ድሮች መተው ስጡኝ ሲሏቸው ገንዘብ ጨርሰናል፣ ድኃ ጨካኝ አይደል እና እናንሽጥ በባርነት ብሎ ሸጠው ገንዘብ የሰበሰቡ ሰዎች ሁሉ በመጽሐፍ ተጽፏል። ስለዚህ እቺ ሴት ያላትን ሁሉ ምንም ላስቀረ ለነገ ይሆነኛል የሚለል እንደነሰ ጲራ ይሄ እንኳን ማህበረ ሐዋርያት ቢበተን ለነገለ ልጆች ለነገለ ቤተሰብ ይብላ። ከሐዋርያት የደበቀች አለ ሞት ነው ፍጻሜ። ምንም ሳትደብቅ ሲመነን ወደ እግዚአብሔር ሲመጣ ምንም አይደበቅ። ወደ ካህን ሲኬን፣ ወደ ንሳ ሲኬን፣ ወደ ስጋ ወደ ሙስ ሲኬን፣ ወደ ክርስቶስ ሲኬን የሚደበቅ ነገር እችን ልደብቃት እችን ልናገራት አይብ አንዳንድ ሰው ምን ሰርተሃል አጥያ ትንሽ ገመድ ይላል። እንዲህ ገመድ ብቻ ሲባል ጫፉ ላይ ጥጃ ነበረች? ስለ ጥጃዋ አይናገር፣ ስለ ገመዷ አጥያቱ ብዙን እንሰውረዋል። ይቺ ሴት ግን መጀመሪያው ወደ ልቧ ተመለሰች፣ በልቧ ቆረጠች። ከዛ በኋላ ባላት ሀብት ንብረቷን ለክርስቶስ ጌጤ ሱ ነው ሀብቴ ሱ ነው። ከዚህ በኋላ የሰበሰብኩት ሀብት ምን ይሰራል? ከክርስቶስ ውጭ ያለ ንብረት ምን ይጠቅመኛል? ብላ ቀጥታ ሲሞን ዘለምጽ ክርስቶስን ስታየው መልኩን ለማድነቅ ቃሉን ለመስማት ጊዜ አልወሰደች። ጊዜ አልነበራም። እግሩ ላይ ነው የተደፋች። እግሩ ላይ ተደፍታ ዘንፋላ ፀጉር አላት ታምራለች፣ ግን መሬት ነው የጠረገች። ሲገባ አንዳንዱ ሱሪ ያውልቅ ዊጋት ቀጥል እያለ እንጨቀጭቀዋል። ሲገባ ሲገባ አደለም ልብሱ ልቡን ይቀል ራሱና መጦተር ስለይደርስ ይቺ ሴት ምድድ ያደረገችው በፀጉሯ አቧራውን ይሄ እግሩ ላይ ያለውን ነገር ሁሉ አራግፈች። ከዛ በእንባ እግሩን አጠበችው። ዛሬ የእንባ ቀን ይባላል። ኃጢአቷን ሁሉ እርግፍ አደረገላት። አንባ ንሳ በነገራችን ላይ አማናዊ ጥምቀት ንሳ አይገባ ሰው የሚያለቅሰው እንባ እንደ አማናዊ ጥምቀት ይወሰድ። ምርር ብላ ነው ያለ ጴጥሮስን ለንስ ያበቃው እንባ ነው። ሰው ካለቀሰ ኃጢአቱን አስበው ሞቶን ለእግዚአብሔርን ግፋ ሰማይታትን እያስበው የሚያለቅስ ሰው በቃ ህይወት ሁሉ ይቀየል። ዋይ ሸሸ ተበላሸ ብሎ ደረት እየደቃ አክስቲ አጎቶ የሞተ የሚለው አይጸድቅም። በእንባ የሚዘራ በደስታ ነው የሚያጭር የሚያዝሩ ብፁዓት ናቸው ተብሎ ተጽፏል። ማንባት ብፁዓን ያሰኝ ግን ምንም ጌታ በመጽሐፍ ቅዱስ ሁለት ያልቅሱ ለኢየሩሳሌም አልቅሷል ላላዛር አል አራት ጊዜ እንደዚሁ ሀዘን ተሰምቶ አንድ ቀን ሳቀቢል ግን አታገኝም። ክርስትና የክርስቶስን መከራ እያሰቡ ማልቀት አባቶቻችን ሁ ጥቁር እኮ የሚለብሱት የሞቱ ምስክር ለ ለትንሳይ ብቻ ነው ነጭ የሚለበት ክርስቲያን አብዛኛውን ጊዜ በዚህ ቻለም ላይ ሀዘንተኛ ነው። የምድር ግዞተኞች የሰማይ ድሎተኞች በምድር ስለ ኃጢያታችን ካለቀስን ስለሚራቡ ሰዎች ካለቀስንና ካዘን በሰማይ ደስታ ይገጥማል። እቺ ሴት ምድር ያደረገችው እንባዋን አፈሰሰች እግሩን አጠፈችው። ከዛ ሁሉ ማጉረ በረ የሰው መዳን አይታሰብ። ፈሪሳያን ክፉ ናቸው። ስሞንም የራሱ ኃጢያት ሳይታሰበው እቺ ማን ሆነች? ቢያቅ ኖሮ አያች። ሁሉንም ያቀውና አብላክ እያለ ታረክሰኛለች ብሎ በገፋት ነበራት። የራሷ ኃጢአት አልታሰበም። ክርስቶስ ግን ምን እንደሚያስብስብ ስላወቀ ስምዖን፣ አንተ ከገባሁ ጀምር ከፀሐይ ነው የመጣሁት ራሴ ላይ የወይራ ዘይት አላፈሰስክ። እኔ ከገባሁ ጀምሮ ግሬን አላጠብከኝ። በአዲስ በፍታ ወይም በበ በጨርቅ ግሬን አላደረክልኝ። እሷ ግን በፀጉሯ በውሃ አይደለም፣ በእንባዋ ሌላ አይደለም። አልባስጥሮስ የተባለውን ሽቶ ሰብራ ልቧን መጀመሪያ ሰበረች ከዛ ብልቃጧት ሰበረች። አሁን ያ የጠፋው ልጅ እኮ ሲመለስ መጀመሪያ ወደ ልቡ ነው የተመለሰ፣ ከዛ ወደ አባቱ ቤት። አሁን ብዙ ጊዜ ተመልሰና ሱስትተናል ብለ ከራሳችን ሳንታረቅ ከእግዚአብሔር የምንታረቅ ሰዎች አሉ። እንስሳ በየቀኑ በአንድ ኃጢአቱ የምንገባ ሰው ቺ፣ ሴት ግን ወስና ይመጣ ብልቃጧት ሰበረች፣ ልቧን ሰብራለች። ጌታ ግን ለሞቴ መታሰቢያ ያደርገዋለችና ወንጌል በተሰበከበት ቦታ ሁሉ ስሟ እንዲነገር ብሎ ቃል ኪዳን ገባል። ቃል ኪዳን ተቀበለች ወንጌል በተነገረበት ሁሉ ስሟ ይነገር ቃል ኪዳን አላት። ያችን ሴት ሴተኛ ዳሬ የነበረች ሴት ከልቧና የመጣችው አሁን እኛ ጧፉን፣ እጣኑ ገንዘቡን ከማምጣታችን በፊት መጀመሪያ መመለሱ ያለብን ወደ ልባችን ወንጀላችንን አስደምስሰን ንሳ ገብተን ነው መምጣት ያለ። ይቺ ሴት በቃ ሰው አላፈረችም። ሰው አትፈሩ። አሁን ሴተኛ ዳሪ ሆኜ ቤተክርስቲያን መጣ ጫጫሽ ሆኝ ቤተክርስቲያን እመጣለሁ፣ ዝሙተኛ ሆኝ ቤተክርስቲያን እመጣለሁ አለው አትበል ዳዊት እንደ ልቤ ያለው እኮ የኦርዮን ሚስት አሳድፏል፣ ሰው ገድሏል። ግን እንደ ልቤ ተብሎታል። ንሳው ነው የተባለው። የሐዋርያት አለቃ ቅዱስ ጴጥሮስ እኮ የምትይውን ሰው አላውቀውም ነው ያለው፣ ክዶታል። ግን የሐዋርያት አለቃ ፓትሪያርክ ከመሆን አላገደውም። ለምን ንሳ ዘማውን ድንግል ታደርጋለህ። ዝሙት ፈጥሬያለሁ ብለህ አትጨነቅ። እንደ ሎጥ እኮ ከገዛ ልጆቹ ጋር ተኝቷል ስካራና ወዘኛ ትበል ሰክሮ የተኛው እሱ ነው። ኖኅን የመሰለ ነቢይ ታላቅ አባ ቃል ኪዳን የተቀበለው ትልቅ ሰው ወይን ጠጅ ጠጥቶ ሰከረ ራቁትም ወዴ መጽሐፍ ቅዱስ ላይ ለኃጢያት ሁሉ አብነት የሆኑ ሰዎች ተቀምጠዋል። ግን በንሳ ደምስ ሰው ይቺ ሴት ኃጢአተኛ ዘማዊ ሴት ናት። በቃ ዱልቃጧንም ልቧንም ሰብራ ከጌታ ግር ስር ተነበረ ስም ሆን ዘለምጥ ግን ምን ያደርጋል የራሱ ቁስላ ብዙዎቻችን የራሳችን ኃጢአት አይ በሰው ላይ ፈራጆች እኛ ኃጢአት ስንሰራ እኮ ሰይጣን ይስቃል። እኛም አብረን ነው ምንስቅ። ከሰይጣን በምን ተለየ? ኖር አይሸፍንም ነው ጌታ ግን ምናለዋል? አንተ ያላ ብዙ በደሏ ስለተውኩላት ብዙ አድርጋለች። ምሳሌ መስሎ ነገረው። ይቺ ሴት ድግሱን ያዘጋጀው ስሞን መብሉን የበላች ግን ይችናል፣ በረከቱን ያገኘች። አንዳንዴ እኛ በደግስ ነው፣ እኛ ባሰራ ነው። ቤተክርስቲያን ብዙ ሰው በረከት ያገኛል፣ ይቆርባል፣ ህይወቱ ይቀየራል። እኛ ባዘጋጀ ነው፣ ጉባኤ እኮ አንማርም። እኛ በደገስ ነው፣ ድግስ ራብተኞች ነን። እግዚአብሔርን የማያውቁ እግዚአብሔር ልጆች በሽ ናቸው። በቤት ውስጥ የጠፋው ጌጥ ብዙ ነው። ሌሎች ግን እኛ በቀደስ ነው፣ ቅዳሴ ቆርበው ህይወታቸው ይቀየራል። መቼ ነው የምቆርበው ብለዋል? ለአንድ ካልሆነ የቆርበው የለ ሲባል ዜማ ስራ ነው ለነብሴ ብዬ የምቆርበው መቼ ነው የቤቱን ባለቤት መቼ ነው የምናገለግለው? ቤቱን ግን እናገለግለን። የሚገርመው እዛ ቤት እንደውም አባቶቻችን ሲናገሩ ማርታም ነበረች ያላዛር፣ እዛም ወጥ እየወጠወጠች እያገዘች ነበር። በጣም ነው የሚደግ። ጌታም ቤቷ ሲገባ ታገለግላል። ሁልጊዜ ወጥ ሰሪ የሚሆኑ ሰዎች አሉ። በየገዳማ እየሄዱ ጎላ በየማህበሩ አስተባባሪ። መቼ ነው ኃጢአትሽ ይቅር ተብለሻል መቼ ነው ልባችን የምንሰብረው? መቼነው ነው ራሳችን ለክርስቶስ ለቤቱ ባለቤት የምንሰጠው? ማርያምን ተፍረ ባለሽቷ ማርያም ተብሎ ቅጽ ላይ ተሰጣት አጥያተኛዋ ሴት ጌታ ሊሰቀሉ ለቀል ሲቀረው ሮበን ሽቱ ቀብተዋለች። ስለዚህ የሽቱ ቀን ይባላል። የከረፋ ህይወት ያለን ሰዎች አዲስ ህይወታችን የሚሸት ሽቱ የሚሆንበት የህይወታችን ማይዛ የሚቀየርበት ታሪክ የሚነገርበት የዚህ ሴትዮ ንስ አገባል መንገድ ላይ እንደውም በትርጓሜ በጣም ደሳስ የሚሉ ታሪኮች አሉ። የገጠማል፣ በወጣት በጎልማሳ በድሮ ወዳጇ መስሎ ሚኒስተር ኢትዮጵያች ዘሙት እያለ አሁን ወደ ቤተ እግዚአብሔር መንገድ ላይ በሽማግሌ በወጣት እየተመሰለ ድሮ በምታውቀው ምርጥ ነጋዴ መቷል። ብር ይሰጠኛል ብለሽ እየሮጥሽ ነው ስጋሽ ልትሸጭ። በጥቂት ገንዘብ ብዙ ዕቃ የሚሸጥ በጥቂት ንስ ብዙ ፀጋ የሚሰጥ እያለች ወረቱ ያላለቀ አዲስ ጎረምሳ ፍቅረሽ ነው ምትሄጂ ሲል ወረቱ ያልቅበት ፍቅሩ ዘላለማ ብጠላው እንኳን ይወደኛል እያለች እየመሰከረች ሄደችው። አባቶች እንዴት አለው? እንደ ሸማ ኮ ጠቅለውት እንደ ወርቅ አንከበለውት የተረጎሙት ትርጓሜ ልዩ ሰዓት ስለሌለ የዋና ጉዳያችንም ስላልሆነ ስለማንተረጎሙ ይቺ ሴት ሮጣ ገብታ ከጌታ ስር ተደፈች። እኛም ዝቅ ብላ ክመል ጌታዋ የሚጭናት እኮ ስትንበረከክ፣ እኛም ከኃይለኛው ከእግዚአብሔር ፊት ራሳችን ብናዋ ጸጋውን ይጭናናል። እግር ማጠብ ዝቅ ብሎ እግር በእንባ ማጠብ ደግሞ ሰው ይለያል እና አባቢ ሰው እኮ ሳያውቁ ጌታ ናጥበ ተገልጾላቸው፣ በቤታችን በአካባቢያችን ባለንበት ቦታ ሁሉ ድሮ እንግዳ ሲመጣ እኮ ዝቅ ብለን እናጥዋለን። እቺ ሴት ጌታ ሐሙስ ለሚያጥበው ጽፈተ ግን እሷ በእንባ በእንባ ምልክት አሳይታናል። ትትናዋን ቆጠረላት ይሁዳ ተበሳጭ፣ በጣም ተናደድ። ከተማ ሰው አይደል አሁን ሶስት መቶ ብትገዛው ሰላሳ ብር አለኝ እሱ ግን በምን አሳበበ ጊዜ አምጥታ ይሄን የመሰለ ነገር ከምታፈሰው ተሸጦ ለድሆች ቢበሉበት። ለድሆች ተጨንቆ አልነበረም፣ ሌባ ስለሆነ ነው። የሚገርመው ጌታ ሐዋርያ ሲያደርገው እኮ የገንዘብ ፍቅር እንዳለበት ያውቃል። ግን እንዲወጣ ብሎ የካዝና ቁልፍ ነው ገንዘብ ቤት ነው ያደርገው፣ ጾሩ እንዲወጣ የገንዘብ አምሮቱ እንዲወጣ። ግን መሸጥ የለመደ እናቱን ያስማማል። የገንዘብ ፍቅሩ አምላኩን አሸጠው። ያቺ ሰላሳ ብር ስለቀረችበት ነው የዛኑ ቀን ሹልክ ብሎ ሄዶ መክረው ለጨረሱት ችግሬ ለማመጣላችኋለሁ ምን ጣጣ አለው? በቃ ያኔ ከልቡ ቆረጠሱ ከነሱ ጋር ለመተባበር። ምንም ማርጎት አይደለም፣ ምንም በድሎት አይደለም መዳን ያለው። ስለዚህ ይቺ ሴት የምትታሰብበት ባለቤቷ ማርያም አዎ፣ በጣም የሚያስገርም የሚያስደንቅ ነው። ስለዚህ ብዙ ነገሮቻችን ከክርስቶስ ጋር መገናኘት ያለበት ነው። ራሳችንን ዝቅ የምናደርገው ሳምንቱ የሕማማት ነው ስለተባለ ለደርሶ መልስ መሆን መቻል የለበትም። ከክርስቶስ ጋር ተነጋግረን ለጥያቄዎቻችንን ምላሽ አለፍ ሲልም ደግሞ ብዙ ለተደረገልን ነገር ዋጋ እንደተከፈለም አውቀን ወደ ቤቱ እንድንመላለስ ዛሬ የምናሳስባቸዋለን። ክቡራን ተመልካቾቻችን ወደ ነገው መርሃ ግብራችን አሊያም ደግሞ ትልቁ ጸሎተ ሐሙስ የምንሄድበት ቆይታ ይሆናል። ከነጋሽ ሚዲያ ጋር ቆይታችሁን አድርጎ በዚህ በሰሞነ ህማማት የተለያዩ ቃለ ግዚያሮችን ወደ እናንተ እያቀረብን ነው። ክፉ ሀሳቦች ጋር አትተባበሩ። ልክ እንደ ሌላው ጊዜ ቆረጠው፣ ፈለጠ፣ ደነገጠው የሚሉ ሀሳቦችን የምንለቅበት ሳምንት አይደለም። ልባችን ዘንበል አድርገን ከክርስቶስ ጋር የምንማማርበት ነውና፣ ለሌሎች እንዲዳረስ ሼር አድርጎት ላይክ አድርጎት። የቀህሮያን መምህር ደረጀ ግርማ እንግዲህ ጊዜያቸውን መስዋዕት አድርገው እግዚአብሔር ቃል የሚሰማ ካለ ጊዜያችን የእግዚአብሔር ነውና መስዋዕት የተደረገ ሳይሆን የተሰጠ ነው፣ ለሱ የሆነ ጊዜ ነው በማለት እዚህ ስቱዲያችን አሉ። ዛሬም ከልብ እናመሰግናለን። በጸሎተ ሐሙስ እንገናኛለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ጸሐዩን ሀሩ መቋቋም አይችሉም እና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን። ከዚህ ጎጆ አራት አምስት ወን እናራልን አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀሌ ላይ አገዳ ምናምንም ስለማይገኝ ከፍትምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ መቻ ከመቻ ውጭ ሌላ አማራጭ የለም። አስፈለገ ደግሞ እንደሚለብሰት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ውድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልን።